አዲስ አበባ በፍጥነት ከአፍሪካ ውብና ዘመናዊ ከተሞች አንዷ ሆናለች። እያደጉ ያሉ መሰረተ ልማቶቿ፣ ንጹህ ጎዳናዎችና አስደናቂ የልማት ፕሮጀክቶች ከተማዋ የብዙ አፍሪካ ሀገራትን ትኩረት እንድትስብ አድርጓታል። የቡርኪናፋሶ የልዑካን ቡድን በከተማዋ ልማት ዙሪያ ለመወያየት ና በከተማዋ ለውጥ ላይ ልምድ ለመለዋወጥ አዲስ አበባ ገብቷል። ጉብኝቱ በሁለቱ ሀገራት መካከል ያለውን ትብብር ለማጠናከርና ኢትዮጵያ በከተማ ፕላን፣ በትራንስፖርት ስርዓትና በአካባቢ አያያዝ እያስመዘገበች ያለውን እድገት ልምድ ለመቅሰም ያለመ ነው ተብሏል። የቡድኑ አባላትም በተመለከቱት ነገር መደነቃቸውን የተናገሩት በከተማዋ ስገኝ ይህ የመጀመሪያ ጊዜ ባይሆንም ልማቱን እንዲህ ለመመልከት የቻልኩት ግን አሁን ነው። ከቦሌ አየር ማረፊያ እስካረፍኩበት ሆቴል የተመለከትኩት ነገር አስገርሞኛል። ከአምስትና አስር ዓመት በፊት ከምናውቃት በጣም ተለውጣለች። ጥሩ ግንባታና መሰረተ ልማት አይተናል። የከተማዋ ምልከታችን ግሩም ነው። ኢንፍራስትራክቸር የተሰሩ የልማት ስራዎች አዲስ አበባን ለሌሎች የአፍሪካ መዲናዎች አበረታች ምሳሌ እንድትሆን አስችሏታል ያሉት የቡድኑ አባላት ይህም የአፍሪካን አንድነትና ቀጣይነት ያለው ልማት ለማጎልበት ያለው ጠቀሜታ የጎላ ስለመሆኑ አንስተዋል። አሜዚንግ፣ ኢምፕሬሲቭ አዲስ አበባን አስደናቂ ሳቢና በጣም ጥሩ አገልግሎት ያለባት ከተማ ናት ብዬ ገልጻለሁ። በፍጥነት ያደገችና ጥሩ መሰረተ ልማት ያላት ከተማ ተመልክቻለሁ። እንደማስበው አዲስ አበባ ለሌሎች የአፍሪካ ሀገራት ጥሩ ምሳሌ መሆን የምትችል ከተማ ነች።

ቡርኪና ፋሶ በፕሬዚዳንት ትራኦሬ መሪነት ልታሳካ ያሰበችውን የልማት ጉዞ ውጤታማ ለማድረግ በተለይ በወጣት የሚመራ ለውጥ ማምጣት በመሰረተ ልማት፣ በምግብ፣ በጤና፣ በግብርና መስክ ሁሉ ራሷን ማሳደግ ነው። በጥቂት ዓመታትም ቡርኪና ፋሶ ለውጥ እንዲመጣ ነው እየተሰራ ያለው። ለዛም ነው በፍጥነት ለውጥ እንዴት መምጣት እንደሚችል በተግባር ያሳየችውን አዲስ አበባን ለመጎብኘትና ልምድ ለመውሰድ እዚህ የመጣ ነው። በተመሳሳይ መንገድ ላይ እንዳለን እናስባለን። ይህ ለውጥ የመጣው ጠንካራ አመራር ህልምና ትጋት በመኖሩ ነው። ፍላጎትና ተነሳሽነት ካለ የማይሳካ ነገር የለም። አዲስ አበባ ለዚህ ጥሩ ምሳሌ ነች። በከተማዋ የተከናወኑ የልማት ፕሮጀክቶች በሀገር ውስጥ መሐንዲሶችና የስራ ተቋራጮች የተሰሩ በመሆናቸው አንዱ ትኩረታቸውን የሳበ ጉዳይ መሆኑን የጉብኝቱ ተሳታፊ ኢትዮጵያውያን ተናግረዋል። የኮሪደር ልማት፣ የሪቨርሳይድ ፕሮጀክቶችና የልማት ስራዎችን ልምድ አግኝቶ በሀገራቸው ከተሞች ላይ ለመተግበር ስለፈለጉና እንድንጋብዛቸው ስለጠየቁን ጋበዝናቸው። በዚህ አጭር ጊዜ መለወጠዋን በጣም ነው የተገረሙት። ከተሰራ ብዙ ነገር መስራት እንደሚቻል ልምድ እንደቀሰሙና የራሳቸውንም ከተሞች የእኛንም ባለሙያ ይዞ ሄዶ ጨምሮ ለመስራት ዝግጁ መሆናቸውን ነው ያረጋገጡልን። እኛም ደግሞ ከዚህ ሀገር ከሀገራችን ወጥተን ልክ እንደ ማንኛውም ነገር ሙያችን ኤክስፖርት በማድረግ የውጭ ምንዛሬ ለሀገራችን ልማት የምናመጣበትን ሁኔታ ተመካክረናል። የ24 ሰዓት የመስራት ልምድ በጥራት ፕሮጀክቶችን ሰርቶ በጊዜ ውስጥ ማስረከብ ልምድ፣ ብዙ ነገር እናተርፋለን። አንደኛ ንጹህ አካባቢን፣ በጣም የሚያምር አካባቢን፣ ሁሉም ሰው ይጎበኛል። ከጉብኝቱ የሚገኘው የተለያዩ አይነት ገቢዎች ይኖራሉ ማለት ነው። ቱሪዝም አለ የመሳሰሉት የልምድ ልውውጥ መርሀ ግብሩ ከሌሎች አፍሪካ ሀገራት ጋርም ተጠናክሮ እንደሚቀጥል ተመላክቷል።